ጌታ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ማንኛውም ኃጢአት ሰው ላይ ቢኖር የኢየሱስ ደም ያነጻል። የኢየሱስ ደም የማያነጻው ኃጢአት የለም። የኢየሱስ ደም የማያጥበው ኃጢአት የለም። ይቀጥላል መጽሐፉ፣ በጣም ነው ደስ የሚለኝ። በኃጢአታችን ብንናዘዝ ኃጢአት የለብንም ብንል እራሳችን እናስታለን አለ። አንዳንድ ሰው ኃጢአት የለብኝም ይላል። በእውነት እኔ አንድ ነገር መናገር እፈልጋለሁ። በጌታ ያልሆነ ሰው በጣም ደግ ሰው ብታገኝ፣ ደግ ኃጢአተኛ ነው በኢየሱስ እውነት ነው። በኢየሱስ ያልሆነ በጣም ምርጥ ሰው ምርጥ ኃጢአተኛ ሰው በኢየሱስ ካልሆነ በስተቀር ኃጢአተኛ የአብ ቁጣ ውስጥ ነው ያለው። ከአብ ቁጣ ለማምለጥ እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ያዘጋጀውን የማዳን ፕሮግራም አምኖ መቀበል አለበት። ምክንያቱም የአብን ጽድቅ የሚመጥን ማንም ምንም ማድረግ አይችልም፣ ማንም ምንም መስራት አይችልም። ለዛ ነው እግዚአብሔር የገዛ ክንዱን የላቀው መጽሐፍ ሲናገር የገዛ ክንዱ መድኃኒት አደረገች ነው የሚለው። ይህ የገዛ ክንዱ የተዘረጋ ክንድ ተብሎ የተገለጠው የናዝሬቱ ኢየሱስ ነው። ኢሳያስ 53 ትላንት በደንብ ስታነብ እየሰማው ነበር። በጣም ረዥም ሰዓት እየተከታተልኩ ነበር። የእግዚአብሔር ክንድ ለማን ተገልጧል ያለው። ይህ የእግዚአብሔር ክንድ ወይም ደግሞ ቃል ወልደ እግዚአብሔር ኢየሱስ፣ ዮሐንስ ወንጌል ምዕራፍ አንድ ላይ ስሙ የተጠቀሰው ቃል የተባለው ይህ እና ደግሞ ዕብራውያን አንድ ላይ በዚህ ዘመን መጨረሻ አለማትን በፈጠረበት በልጁ በኢየሱስ ክርስቶስ በኩል ተናገረ ያለው። አለም በቃል ነው የተፈጠረው። ቃል እግዚአብሔር ነው፣ ወልድ ነው። ቃል ስጋ እንደሆነ ዮሐንስ 114 ላይ ይናገራል። ይህ ቃል የእግዚአብሔር የመጨረሻ የማዳን ፕሮግራም ሆኖ ስጋ ለብሶ በመካከላችን ተገኝቷል። ኢማጂን የዘላለም አምላክ ቅፍረናው የሚባል አካባቢ ወክ ሲያደረግ ኢማጂን የዘላለም አምላክ ወልደ እግዚአብሔር እሱ ከአስራ ሁለት እዚህ ግባ ከማይባል የትምህርት ደረጃቸው ካልተጠቀሰ አሳዝጋሪ ቀናተኛ እንደዚህ ከሚባሉ ሰዎች ጋር ወክ እያደረገ ስታየው ይህ የእግዚአብሔር የምህረቱን ጥግ የሰዎችን መውደዱን የመጨረሻ ላይ ብለው የምታይበት እና ኃጢአት የለብንም ብንል ራሳችን እናስታለን፣ እውነትም በእኛ ውስጥ የለም ካለ በኋላ ኃጢአታችንን ብንናዘዝ ይቅር ሊለን ከዓመፃ ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአትን አላደረግን ብንል አሰተኛ እናደርገዋለን። ለምን ኃጢአት የለብንም ብንል፣ ለኃጢአት ድህነት ነው ኢየሱስ የመጣው ስለዚህ አሰተኛ እናደርገዋለን። እና ዮሐንስ ምራፍ ሁለት ቁጥር አንድ ላይ አንድ በጣም የምመካበት የመጽሐፍ ቅዱስ ክፍል አለ። ይሁን በጣም ነው። በዚህ የመጽሐፍ ቅዱስ ክፍል ምኮራው፣ ይህን የመጽሐፍ ቅዱስ ክፍል ሳስብ ቀና አላለሁ። ምን ይላል መሰለህ? ልጆቼ ሆይ ያለ ዮሐንስ ኃጢአትን አታርጉ አለ። ትእዛዝ ነው። ይዘ አታርግ ኢንኬዝ ብታረጉ። አሁን አንዳንድ ሰዎች እናንተ ጴንጤዎች በቃ ድነናል ብላችሁ እንደፈለጋችሁ ኃጢአት ማንም እንደፈለጋችሁ፣ የሚል ትምህርት ጴንጤ ቤት ውስጥ የለም። ይዘ እንደፈለግ ያለድ ነው ብለው እኮ ነው እነሱ ሲፈልጉ አሁን እዚህ ጋር ሲፈልጉ፣ ኮንሰርት ይገባል፣ ሲፈልጉ ይቀመቅማሉ፣ ሲፈልጉ ጫት ይቅማሉ፣ ሲፈልጉ ይጠጣሉ፣ ሲፈልጉ የፈለጉትን ያርጉና ጴንጤ ግን ጻድቅ ነኝ እያለ ይጫወታል ይለዋል። እሱ ነው የሚያስቀኝ። የራሱን አጠያት አንተ ላይ መርገዋል መርጎ ያካትታል። የትኛውም የጴንጤ አስተምሮ ድናችኋል እንደፈለጋችሁ የሚል የለም። የሚያስቀኝ ነገር ኦርቶዶክስ እኮ አይልም ይላል። ካላለ ታዲያ ለምን ሰው እንደዛ ያደርጋል? አታርግ የተባልከውን ከሆነ የምታረግ ከሆነ ማን እየነገረ ነው የምታደረገው ማን ማን እየነገረን ተይ ያራዳ ልጅ ተው ተው እንተዋወቃለን ኖረንበት አል አለን እኮ እኔ እንዲያውም ጴንጤ ነው እየተባልኩ ነው ያደግኩት እግዚአብሔር ምስክሬ ምክንያቱ ስለማልሰክር ስለ ሱሱ ስለሌለው እንዴ ጴንቴና እንዴ ማን ይሉኛል ይሄ ነበር ምልክቱ ካልጠጣ ጴንቴና እንዴ ነው ጥያቄ ዜስነትና ያውስ አልጠጣም፣ አልጠጣም። ጴንጤ ነህ እንደ እሺ የጥሩ ነገር መገለጫ ነው ያደርጋችሁ እንጂ መጥፎ ነገር አይደለም። አልጠጣም፣ ኧረ አልጠጣም። ጴንጤ ነህ እንደ ኢየሱስ ትላለህ። ጴንጤ ነህ እንደ ጥሩ ጥሩ ነገር ሁሉ ለጴንጤ ሰጣችሁ በራሳችሁ ጊዜ። ጥሩ ነው እንኳን ሰጡን፣ ይሄ መጥፎ ነገር አልሰጡን። ማርያም እኔ ካድ አልክ ራስን ያልከው እንጂ ካድኳል አለህ። ማርያም አይደለችም አምላክ። እመቤታችን ቅድስት ድንግል ማርያም የኢየሱስ ክርስቶስ እናት እንጂ አምላክ አይደለችም። ካድክ ትላል። ምን አምላክ አምላክን መካድ ነው። አሁን ለምሳሌ ኢየሱስን መካድ ምን ያደርጋል? ዘላለማዊ መረት አይደረግልም። ስለዚህ የትኛውን እንኳን እንደሚባል ለይተው ማወቅ አልቻሉም። ገባ? ለይተው እንኳን አያውቁትም። ገባ? ያቺ ናት አሁን ችግር እየፈጠረች ያለችው እና ማስተዋል የሚባለው ነገር ላይ አለመድረስ ነው ትልቁ ፕሮብሌም። እኔ እንዳስተውል ያደረጉኝ አባታችን ናቸው፣ ለአቡነ ገብርኤል ሁልጊዜም ሁልጊዜም እግዚአብሔርን አመሰግናለሁ። ለእኔ መዳን እሳቸው ምክንያት ሆነውኛል። ለእኔ የኢየሱስ ክርስቶስን የግል አዳኝ አድርጌ እንድቀበል ያደረጉኝ አቡነ ገብርኤል ናቸው። ምናልባትም በሕይወት እያሉ እግዚአብሔር ፈቅዶ የማገኛቸውና ከልብ የማመሰግናቸው ምናልባትም የእሳቸው ወንጌል የሚሰብኩበት ላይ ተገኝቼ ምስክርነት ሰጣሉ። አለም ሁሉ ያውቃል። እድሜ ለሳቸው ኢየሱስን የዓለም ቤዛ ብለው በድፍረት የተናገሩ ትልቅ የወንጌል አርበኛ አቡነ ገብርኤል ይባላል። በዛ ደግሞ ገፍተውበታል፣ አላቆሙ ገፍተውበታል። እና ይሄ መታደልም ጭራሽ ከቤት እንዳይወጡ ተብሎ ጠዋት ተነስተው አምቦ ሄዱ። የቁም እስረኛ ምናምን መታደል እኮ ነው። ተአምሩን ያደርግ የለ እንደ እግዚአብሔር አምላክ ለማየት ያብቃ። በእሳቸው የተነሳ አይደል? እንደ እኔ ገብቼበት ድብልቅ ልቆ ይወጣ ለያዝ ለገናዥ አሁን የተቸገሩበት፣ ምንም ማድረግ የማይችሉበት በአቅም እንደማይበልጡን ያዩበት ነገር ነው ያለው። ኢየሱስ በልጦ ታየ። ኢየሱስ ገዝፎ ታየ። የኢየሱስ ታላቅነት ተመሰከረ። የእነሱ የሐሰት ትርክት በሙሉ እየወጣ መዋረድ ጀመረ። መነገጃ ቤቱን ማድረጋቸውን በዶክመንት እያመጣን ማስቀመጥ ጀመር። ባዶ ገቡ። የት ይግቡ? የት ይግቡ? ቴዲ ሐዋሳ አድነኝ፣ ቴዲ ሐዋሳ ድረስልኝ እያሉ ነው። ቴዲ ሐዋሳ ባክ ባክ፣ ድረስልኝ አባቴ። ቴዲ ለአንተ ላስረዳ ቆይ። እኔ እኮ እንደዚህ ነው ማስረዳ። ተው፣ እኔ አፋጠጭ ነዋ የምጠይቀው። አልፈራ። ሮጦ ልደት ያመለጠው ከእኔ ቤት ፈርቶ ነው። አትጫነኝ፣ ተጫነሃለሁ አለው። በደንብ አድርጌ ነው የምጫነህ። ቀልድ የለም፣ በደንብ ታለቅሳለህ እንጂ እኔ አልፈራህም። በደንብ ተጭኜ ነው የምጠይቅህ። በደንብ ነው የምጠይቅህ። ምንም አታመጣም፣ አላጭበረብህም። እኔ አልሰግድልህም፣ ለማንም ሰው አልሰግድም። ጳጳሱ ቢመጣ ቁጭ አድርጌ ነው የማወራው። ፍራች የለኝ። ማንም ማንም፣ የሚፈራ የለም። በጌታ ቃል የሚፈራ የለም። ማጭበርበር አይቻልም። እና ያ ነው ችግሩ እንደዚህ አድርገህ እንደዚህ አይኛ ቀናናና አትችልም። አሁን ቴዲ ሐዋሳ፣ ይሄው ቅድም ስናገር ነበር ነግረሃለው፣ እንዳልክ አንተም ምስክር ስለምትሆን እቺን ቪዲዮ እንዳትረሳ። ቴዲ ሐዋሳ ላይ ኦርቶዶክስ እና ሙስሊሞች ስሙን ያስጠፉታል። እቺ እንዳትረሳ፣ ስሙ ይጠፋል። ቴዲ ሐዋሳ ማለት እንደዚህ ነው ተብሎ ስሙ ይጠፋል። ትንሽ ጊዜ ይስጣው። ተረት ተረቱ መነበብ ሲጀመር በእስልምናም ያለው ተረት በኦርቶዶክስም ያለው ተረት መነበብ ሲጀምር፣ የዛኔ የቴዳው ሳስም ኦርቶዶክስን አሰደበ፣ አዋረደ፣ ሙስሊምን አዋረደ ተብሎ ስሙ ይቺን ቃል እንዳትረሳ። መቼም ምስክር አትክደኝ። ዶሮ ሳይጨው እንደማትክደኝ ነው በዚህ ቃል ትል በደንብ ከሰማኝ፣ ሰይጣን በዚህ ዘመን ከሚጠቀምበት አንዱ ወንጌል እንዳይሰበክበት ሲስተም ከሚያደርግበት አሉ እንደዚህ አይነት ነገሮች ናቸው። እኔ ሰው ባገኘበት አጋጣሚ የክርስቶስ ኢየሱስን አዳኝነትና ቤዛነት መመስከር አለበት ብዬ ነው የማስበው። ጊዜ የለንም የሆነ እኔ ጊዜ የለኝም። በእውነት እኔ አሁን እየገባው ሃይማኖተኛ ማስረዳበት የምዳረቅበት ምናምን ጊዜ የለኝም። ትርፍ ጊዜ የለኝም። ምንድነው ጊዜን በሙሉ ለምን ትጠቀማለህ? ኢየሱስን እያወራው መስበክ ነው ማለት ይህንን እያወራው ማለፍ ነው የምፈለገው። መጽሐፍ ሲናገር የመጽሐፍ ቅዱሳችን ኮር ፖይንት ባለፉት አውርቻ አንደኛ ቆሮንቶስ ምራፍ 1 ከቁጥር 23 ላይ ጳውሎስ የአይሁድ ሰዎች ምልክትን ይሻሉ አለ። አይሁዳውያን በባህሪያቸው ምልክት ይሻሉ። እስኪ ይህንን አድርግ ኤልያሴን ይናርጓል አንተ ይህን አድርግ ኤልያሴን ብሏል አንተ ይህን አድርግ ከእግዚአብሔር ከሆንክ ይህንን ምልክት አሳየን። ምልክት ምልክት ምልክት ይላሉ። እና ጳውሎስ ይህንን ሜንሽን አረገ። እና የግሪክ ሰዎች ደግሞ ጥበብን ይሻሉ መጽሐፍ ሲናገር እግዚአብሔር የዓለምን ጥበብ ሁሉ ሰብስቦ ከንቱ አድርጓል በልጁ በኢየሱስ ክርስቶስ መስቀል ላይ እና የእናንተ ጥበብ ይህ መስቀል ላይ የተሰቀለ አይሁዳዊ ነው። የእናንተ ጥበብ ከወንበዴ ማለት የተሰቀለው ሆነ አዎ፣ እርሱ የእግዚአብሔር ጥበብ ነው። እግዚአብሔር ሰብስቦ የዓለምን ጥበብ ሁሉ ከንቱ ያደርገው በክርስቶስ ኢየሱስ ነው። ከዛ በኋላ ወረድ ድልና ጳውሎስ ምን ይላል? እኛ ግን ይሄ ሁሉ ከሆነ በኋላ እኛ አለ ጳውሎስ እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። በቃ ሌላ ስብከት፣ ሌላ ወሬ፣ ሌላ ንግግር የለንም። ከዚህ ውጭ ከክርስቶስ ኢየሱስ የማዳን ስራ ውጭ ሌላ ወሬ የለንም። አሁን የሚታዩ ነገሮች ወደዚህ፣ ወደዚያ፣ ሁሉም ነገሮች፣ ቤተሰብ ማስቀየር ዓይናቸው አንተ ኢየሱስ እያልክ ስትመጣ ኢየሱስ በየወረዳው በየሰፈሩ በየመንደሩ የኢየሱስ ስም በየአካባቢው ከፍ እያለ ሲመጣ ሰይጣን ሶስት አካላትን ነው ያደራጃል በደንብ ስማኝ የኢየሱስ ስም በየወረዳው በየሰፈሩ በየመንደሩ በየአካባቢው ከፍ እያለ ሲመጣ ሰይጣን ሶስት አካላትን ያደራጃል አንደኛ ያላዩትን አየን የሚሉ ሀሰተኞችን ያደራጃል ለምን ሰይጣን በባህሪው ዲያቦሎስ ዲያቦሎስ ምን ማለት መሰለህ ሀሳብ የሚረጭ ማለት ነው ሀሳብ ነው የሚልከው ሀሳብ ይልክና አእምሮን ይዘዋል ወንጌል እንዳትሰብቁ ጠዋት ወጥተ ያላዩትን አይተናል ያልሰሙትን ሰምተናል ብሎ የሚመሰክሩ ሀሰተኛ ሰዎችን ያነሳል ሁለተኛ ከሳሾችን ያነሳል። አንተ እንዲህ አይደለ እንዳልነበርክ አታፍርም? ኢየሱስ ስትል ትላንት እንዲሆነ እንዲሆነ አእምሮን ይዛል። ሴጣን ታውቃለህ፣ ሀሳብ ነው የሚረጭው። ፊት ለፊት መጥቶ የሆነ አትስበክ አይልም። በጣም ሲስተማቲካሊ በሆነ መንገድ አታክ ያደርጋል። ሶስተኛና ዋነኛው ሴጣን ወንጌል ሲሰበክ ከሚያደርግበት የመጨረሻና የመጨረሻ አቅሙ ምን እንደሆነ ታውቃለህ? የሃይማኖት ስርዓት በምትመስል መልኩ ካባውን ተሸፋፍኖ ይመጣል። አንተ የምትሰብከው ኢየሱስ ይላል ስሁት ትምህርት ነው ትምህርቱ። እኛ ይላል መጡ ሃይማኖት ድምፁን ያጉረናል። ዲስፕሊን ይላል፣ የሆነ ነገር ይላል። ሲያወራ ሚያምር ይመስላል፣ ምናምን ሲስተሙ ኢየሱስን ስለማይፈልገው። ስለዚህ አንተ ባገኘው አጋጣሚ፣ በተገኘው ሁሉ ክፍተት ኢየሱስ ጌታ ነው እያልን ወደ ጌታ መሄድ ክብር ለኢየሱስ። ምንም ነገር ቢመጣ ከዚህ ውጪ ሌላ ርዕስ የለንም። ርዕስ አንቀይርም። ርዕስ አንቀይርም። የምሬን ነው። ርዕስ አንቀይርም። የሆኑ ሰዎች ስለደበራቸው ርዕስ አንቀይርም። የእኔ ትንሽ ለየት የሚለው ምንድን ነው? በስታይል ነው ጨዋታ። በስታይል ምንድን ነው? አንዳንድ ቦታ ላይ ጎልኪፐሮች አሉ፣ እዛ ጋ እናጥቃ የሚል አንዳንድ ነገሮች ስላሉ እሷን እሷን ትንሽ ጠቀስ ጠቀስ እያደረገን እንደ ጥብስ የምናጎርሳቸው ያንተ ከለር ነው። አሪፍ ነው። ያንተ ከለር ነው። ቀጥልበት። የኔ ከለር የኔ ከለር በጣም ደስ በሚል እኔ አሁን ዘቤ በጣም ውስጤ ነው። በዘበነ እንዳትመጣብኝ እጣልሃለሁ። በጣም ነው የምጣልህ። ዘቤ ባለሚዳቆ ነው፣ ባለ አህያ ነው፣ ባለ ዶሮ ነው። የአዋፋት በሙሉ የዘቤ ነው። ስለዚህ በዘቤ የሚመጣብኝ ደስ አይለኝም፣ ሌላ ሰው ሲናገረው ደስ አይለኝም። እና እንደዚህ ንይይ የተጨዋወትን ነው። ከዘቤ ጋር ብዙ ታሪክ የምንቀይረው እሱ ይተርታል፣ እኔ ሰብከዋል። እሱ ይተርታል፣ እኔ ሰብካለሁ። እና በዘቤ በጣም አይለኛ አይለኛ ትምሮቻል። እና እንደዛ እያደርግን ነው እኛ በምሳሌ ምንናገር። ዳውላላሱ ዘቤ ወዳጄ ነው አያነሳም ስደውል፣ ግን እስቲ የሆነች ተረት ልቀቅብኝ ስለው ይዘጋብኛል። አልመችው አለችና ወቹ ያለው ትምሮ ደስ ይላል።

ምን ያህል ጊዜ አስራ አምስት ቀን ያ አለፈ አለፈ። እንግዲህ የፋሲካ ቀን ነበር፣ ፋሲካ ትወኒ ነበር። አሁን እኮ ኦልሞስት ፊፍቲን ደይስ ፊፍቲን እንዴ! ወር ሊሞላኝ እኮ ነው። እንደቀልድ የሰማይ ጊዜ ወር ሊሞላኝ ገና አመታቶች ሲያዩና እንዴት ሊያለቅሱ እንደሚችሉ ሳይ ይደንቀኛል። ያስችላል፣ ደግሞ እግዚአብሔር ያስችላል። ኧረ ደስ ይላል። እኔ ምኑ መሰለ ደስ ያለኝ ከዲያብሎ ስራ ወጥቼ የጌታ መሆኔ መላዬ። ከዲያብሎ ስራ ያወጣኝ አምላኬ እጅግ አድርጌ አመሰግነዋለሁ። ፊፍቲን ይርስ መውጣት አቅቶኝ ነበር። ፊፍቲን ይርስ ብራው የምታወቀው በጓ ነው የቀረኛ። አለ ገሽልጭ ገሽልጭ ነው የጨረስኩት። ከዛ ህይወት ውስጥ ያወጣ አምላክ ተመለሰ እዛ ይገባል? አቤት አቤት አቤት አለ እዛ የጨቀየ ህይወት ውስጥ ተመልሶ የሚገባ የሆን ማኝ አለ የሚዘገንን ህይወት ነበር እ በእውነት እውነቴን ነው የምልህ። አሁን ቁጭ ብዬ ሳየው የሚዘገንን ህይወት እኮ ነው። ይዘገንናል። ያ ህይወት እኮ ህይወት አልነበረው። ግን በዛ ውስጦኛ አይታየኝም። እዛ ውስጡን አሁን ለምሳሌ ምን አለ መሰለ ሽንት ቤት በአዝሩም ስትጠቀም መጀመሪያ ላይ ደስ ላይል ይችላል። እየቆየ ስትሄድ ግን ትላመደዋለህ፣ እና ጠረኑ ለአንተ አይታወቅም። በአዝሩም ውስጥ ቁጭ ትላለህ። ግን ሌላ ሰው ፍላሽ አድርገን እንደወጣ ብትወጣ፣ ሌላ ሰው መግባት አይችልም። በጣም ጠረናለሁ፣ በጣም ጠረናለሁ ገባ። አንተ ግን እዛው ስለሆንክ ስለተላመድከው ምንም አይመስልም፣ እና ትወጣለህ ዋስ ሳምቶም ር ፊ እንደዛ አይነት መጥፎ ነገር ላይ በነበርኩበት ሰዓት ምንም አይታወቀኝም። ዜን ዋንስ አይ ጌት አውት እና በጌታ ሲሆን አየሁት ምን አይነት የቆሸሸ ላይፍ እንደነበረ ሰው እዛ ላይፍ ውስጥ ለመግባት መቼም እብደት ካልሆነ በስተቀር በጤነኝነት የሚገባበት ህይወት አይደለም። የሚናፈቅ ነገር የለውም። ምን ሚስ የምታደርገው ነገር የለም። ነጠን ሚስ የምታደርገው አንዳች ነገር የለም። መሳ ላይ ሰው ይህን ህይወቴን ነው ማጣጣም፣ ኢንጆይ ማድረግ፣ መወደው በጌታ ጋ ያለው፣ በጌታ በቃሉ እየበረታው፣ በቃሉ በጣም እየበረታው፣ ትልቅ ደረጃ መድረስ እፈልጋለሁ። እና ጌታ ይችላል። ይህን ላደረገ ክብሩ ይስፋ። እሱ ነው ያ ነው ደስታዬ። ያግዛል እግዚአብሔር፣ ያግዛል እግዚአብሔር። አዎ የጌታን ፍቅር አየሁት። ይቻላል እግዚአብሔር ያስችላል። ወደ ስድብ ለማይቻለውን ያስቻለተሯሯጣ ሰው የለም። እኔን ወደዛ አለማዊ ህይወት ለመመለስ የማይሯሯጥ የለም። አሁን ድረስ ይቆመታል፣ አባት አሁን ድረስ ወደዛ ህይወት ሊመልሰኝ በተለይ ደስ የሚሉኝ ስላ ስላ አድርጋችሁ የምትሳድቡት ሰዎች ግን ስዕሉ በሰላም ነው፣ በደንብ ጸልያችሁበታል። ስዕሉ ላይ እኔ እሱን ነው የምጠይቃችሁ። በእውነት ሴራ ስድብ የምታደርጉት ስድብ ነው የምታደርጉት። በሰላም ሰው በኢየሱስ ካልሆነ እንደዚህ ነው፣ የስጋ ስራ ነው የሚሰራው። ሰው በጌታ ስራ እራሱ ነው የሚያደርጉት። መች ነው ፓስተር? ጌታ የፈቀደ ጊዜ ነው፣ ለሁሉም ቀን አለው። ሀይ፣ ፍሻይ ደህና ነሽ ወይ? ግት ስዩ ኑሩልኝ፣ ኑሩልኝ አስሬ ደጋግሞ ይጽፋል። ዝም ብዬ እጁን አደክመዋለሁ። ደስ የሚል ሚውት አላደርጋቸውም። እጁ ሲዝል ያቆማል። እኔ እኔ የሰጠኝ ጥበብ እኮ ጌታ ይለያል። እጁ ሲቀጥን ያቆማል። ኮፒ ሊንክ እያረገ እየጻፈልኝ ነው። በሱ እንደምሸቅል አያቅም አያቅም እጁ እስኪቀጥን ኮፒ ፔስት ያደርግልኛል ለእኔ ጥብስ እኮ ነው ቴንክ ዩ ቶሎ ቶሎ ጻፍ ሲመችኝ ያ ቶሎ ቶሎ ጻፍ ይልቁ ነው ለምንድን እንዴ ጻፍ ኮፒ ፔስት እያደረግ ሚዩት ማራረግ እኮ ቻፓ ስለሆነ ነው እንዴ? ገንዘብ ዲባባን እንዴት ነው ሚውት ማድረገው? ማንም ሰው ቢሆን ወርቅ የምትጥልለትን ዶሮ አያርድም። ስለዚህ አንተ እየተሳደብክ ፔስ ቶሎ ቶሎ ስታደርግልኝ፣ ቲክታክ ደግሞ ለእኔ ቴንኪው እያለ ይለቅብኛል። ቻፓ ስለዚህ በደንብ አድርገህ መጽሐፍ አቆማችሁ እንደ ኧረ ይቅርታ፣ መናገር አልነበረብኝም። ይቅርታ።

የእኔ መመረቅ አለብኝ ቤተሰብ፣ እናንተ መርቄ ነው የምወጣው። እንደኔ አይነቱ ምርቃት ይጠቅማል። የእኔዎቹ ከክፉ ነገር በሙሉ ይሰውራችሁ። ማናችሁም እዚህ ውስጡ ናችሁ። ጥሩም ነገር ለምትጽፉ መጥፎም ኤኒባሪ እግዚአብሔር አምላክ ከክፉ ነገር ላይ ይሰውራችሁ። ሁልጊዜ በህይወታችሁ ላይ ደስታ ደስታ ያምጣላችሁ። ማናችሁ ጤና በቤታችሁ ይግባ። ሰላማችሁ ብዝት ይበል። መልካምን ነገር ተመኙ። ክፉ ነገር ከእናንተ ያርቅላችሁ እግዚአብሔር አምላክ ሁላችሁን የሚጠብቅ ምክንያቱም ለጊዜው ብትናደዱብኝም ወንድምና ቶቼ ናችሁ። አዎ ሊያናድ ይችላል። ግን እኔ የመረጥኩት መንገድ ኢየሱስን ነው። ኢየሱስ በጣም አዳኝ እንደሆነ አምኛለሁ። ምችት ብሎኛል የኔ ጌታ ሰላሜን ለሌሎቻችሁም የክፉ መንፈስ ለሚሰማችሁ ሰዎች እግዚአብሔር አምላክ በጥሩ ነገር ቀይሮ መልካም ነገር እንዲያናግራችሁ መልካም ነገር እንዲያጽፋችሁ መልካም ነገር በቤታችሁ እንዲገባ ተመኙ። ሰላማችሁ ብዝት ይባል። የነገ ሰው ይበል። መልካም አዳር